ግንቦት 25 መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ። እንግዲህ ወንዶች በስፍራው ሁሉ የተቀደሱ እጆቻቸውን እያነሱ ያለ ቁጣና ያለ መጠራጠር እንዲጸልዩ እፈቅዳለሁ። እንዲሁም ሴቶች በሚገባ ልብስና በማፈር በማስተዋልም ራሳቸውንም ከዝሙት በማንጻት ለጸሎት ይዘጋጁ በወርቅ ድሪና በእንቁ ዋጋው በከበረና ባማረ ልብስም አይደለም፣ ጸጉራቸውንም በመሰራት አይደለም፣ እግዚአብሔርን ለሚፈሩ ሴቶች እንደሚገባ መልካም በመስራት ነው እንጂ። ሴትም በጸጥታ ትማር፣ በፍጹም ቅንነትም ትታዘዝ። ሴት ግን በጸጥታ ትኑር እንጂ እንድታስተምር ወይም በወንድ ላይ እንድትሰለጥን አንፈቅድም። አዳም በፊት ተፈጥሯልና ከእርሱም በኋላ ሔዋን ተፈጠረች። አዳም አልሳተም ነገር ግን ሴቲቱ ተሳሳተች፣ ትእዛዙንም ተላለፈች። ነገር ግን በእምነትና በፍቅር በቅድስናም እራሳቸውንም በማንጻት ቢኖሩ በልጆቿ ትድናለች። መጀመሪያቱ የሐዋርያው የቅዱስ ጴጥሮስ መልእክት ክርስቶስን በመከራ መምሰል። ወዳጆቼ ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንዳመጣባችሁ አትደነቁ።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 ነፍሳቸውን አደራይስጡ የሐዋርያት ሥራ ከሚስያም አልፈው ወደ ጢሮአዳ ወረዱ። ለጳውሎስም በሌሊት አንድ መቄዶንያዊ ሰው ቆሞ ወደ እኛ ወደ መቄዶንያ ዕለፍና እርዳን እያለ ሲማልደው በራእይ ተገለጸለት። ራእዩንም ባየ ጊዜ ወዲያውኑ ወደ መቄዶንያ ልንሄድ ወደድን። ወንጌልን እንሰብክላቸው ዘንድ እግዚአብሔር የሚጠራን መስሎናልና ከጢሮ አዳም ወጥተን ወደ ሳሞትራቄ ገባን። በማግስቱም ናጶሊ ወደ ምትባለው ሀገር በመርከብ መጣን። ከዚያም ወደ ፊልጶስዮስ ሄድን። ይህችውም የመቄዶንያ ዋና ከተማና የሮም ቀኝ ግዛት ነበረች። በዚያችም ሀገር ጥቂት ቀን ሰነበትን። ስለ ሐር ነጋዴቱ ሴት በሰንበት ቀንም ከከተማው በር ወደ ባህሩ ዳር ወጣን። በዚያ የጸሎት ቤት ያለ መስሎን ነበርና በዚያም ተቀመጥን። በዚያ ለተሰበሰቡ ሴቶች እናስተምር ጀመርን። በመካከላቸውም ቀይ ሐር የምትሸት ከቲያጥሮን ሀገር የመጣች እግዚአብሔርን የምትፈራ አንዲት ሴት ነበረች። እግዚአብሔርም ልቦናዋን ከፍቶላት ነበርና ጳውሎስ የሚያስተምረውን ታደምጥ ነበር። ስሟም ልድያ ይባል ነበር። እርሷም ከቤተሰቦቿ ጋር ተጠመቀች። ለእግዚአብሔር አማኝ ካደረጋችሁኝስ ወደ ቤቴ ገብታችሁ ውደሩ ብላ ማለደችን፣ የግድም አለችን። ጋኔን ስለሚጥላት ሴት ለጸሎት ስንሄድም የሟርተኝነት መንፈስ ያደረባት አንዲት ልጅ አገኘችን። በጥንቆላም የምታገኘውን ብዙ እጅ መንሻ ለጌቶቿ ታገባ ነበር ከዚህም በኋላ ጳውሎስንና እኛን እየተከተለች እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው የሕይወትንም መንገድ ያስተምሯችኋል እያለች ትጮህ ነበር ብዙ ቀንም እንዲሁ ታደርግ ነበር ጳውሎስንም አሳዘነችው መለስ ብሎም መንፈሰ ርኩስ ከእርሷ እንድትወጣ በጌታችን በኢየሱስ ክርስቶስ ስም አዝዝሃለሁ አለው። ወዲያውኑም ተዋት። የማርቆስ ወንጌል። ከሩቅም ቆመው የሚያዩት ሴቶች ነበሩ። እነርሱም ማርያም መግደላዊት፣ የታናሹ ያዕቆብና የዮሳ እናት ማርያም፣ ሰሎሜም ነበሩ። እነዚህም ከገሊላ ጀምሮ ይከተሉትና ያገለግሉት የነበሩ ናቸው። ሌሎችም ብዙዎች ከእርሱ ጋር ወደ ኢየሩሳሌም የወጡ ነበሩ። ወደ መቃብር ስለመውረዱ ያን ጊዜም አረብ ሲመሽ የሰንበት መግቢያ ነበር። ደግና ምክር አዋቂ የነበረ ሰው እርሱም የእግዚአብሔርን መንግሥት ተስፋ ያደርግ የነበረ የአርማትያሱ ዮሴፍ መጣ። ደፍሮም ወደ ጲላጦስ ገባና የጌታችንን የኢየሱስን ሥጋ ለመነ። ጲላጦስም እንዴት እንደሞተ አደነቀ። ወታደሩንም ጠርቶ ፈጽሞ ሞተን አለው። ወታደሩም አዎን ሞተ አለው። እንደ ሞተም ከወታደሩ ተረርቶ ሥጋውን ለዮሴፍ እንዲሰጡ ታዘዘ። ዮሴፍም በፍታ ገዛ። አውርዶም በበፍታ ገንዞ ከዓለት ባስፈለፈለው አዲስ መቃብር ቀበረው። ድንጋይም አገላብጦ የመቃብሩን አፍ ገጠመ። ማርያም መግደላዊትና የዮሳ እናት ማርያምም የቀበሩትን አዩ። ስንክሳር ቅድስት ሰሎሜ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም፣ ግንቦት 25 በዚች ቀን አምላክን የወለደች የቅድስት ድንግል የእመቤታችን የአክስቷ ልጅ ብጽዕት ሰሎሜ አረፈች። እርሷም የማጣት ልጅ የሌዌ ልጅ የሚልኪ ልጅ የካህን አሮን ልጅ ናት። ለማጣት ሶስት ሴቶች ልጆች አሉት። የታላቂቱ ስም ማርያም ነው። የሁለተኛይቱ ስም ሶፍያ፣ የሦስተኛይቱም ሐና ነው። ይህችም ማርያም ሰሎሜን ወለደቻት፣ ሶፊያም ኤልሳቤጥን ወለደቻት፣ ሐናም አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወለደች። እመቤታችንም ድንግል ስትሆን የክብር ባለቤት ጌታችን ኢየሱስ ክርስቶስን በወለደችው ጊዜ ይህቺ ቅድስት ሰሎሜ የእመቤታችንን አወላለድ እንደ ሴቶች ሁሉ አወላለድ መስሏት ተጠራጠረች። ከዚህም በኋላ የድንግል መቤታችን ገለዋ እንዳሰሰቻት ያን ጊዜ እጇ ተቃጠለ። ሕፃኑን በዳሰሰችው ጊዜ ዳግም ዳነች። በዚህም በእህቱም ድንግልና አምላክን እንደ ወለደች አወቀች። ከተረገመ ሄሮድስ ፊት መቤታችን በሸሸች ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ የመቤታችንን ድካሟን ተካፍላ አገለገለቻት። ከስደት እስከ ተመለሱ ድረስ ሕፃኑን ታዝለዋለች፣ የምታጥብበትም ጊዜ አለ። መድኃኒታችን ሰው በሆነበት ወራት ሁሉ አልተለየችም። በመከራውም ቀን ከመቤታችን ጋር ከከበሩ ሁሉ ሴቶች በትምህርቱ ወራት ከተከተሉት ጋር እያለቀሰች ነበረች። በተነሳበት ዕለት ወደ መቃብር ገስግዛ ከሐዋርያት ቀድማ ያየች ናት። በሐምሳኛውም ቀን መንፈስ ቅዱስ በወረደ ጊዜ ከባለንጀሮቿ የከበሩ ሴቶች ጋር ሰማያዊ ሀብትን ተቀብላ በክብር ባልቤት መድኃኒታችን ስም ሰበከች፣ ብዙዎቹንም አሳመነች። ከአይሁዱም ብዙ ስድብና ሽሙጥ አገኛት። ከዚያም አረፈች። እግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከሁላችን ጋር ይሁን ለዘላለሙ አሜን። ሰማዕት ቆጦሎስ። በዚችም ቀን ከእንዴናው አገር የከበረ ቆጦሎስ በሰማዕትነት አረፈ። የዚህም ቅዱስ እናትና አባቱ እግዚአብሔርን የሚፈሩ ናቸው። አባቱም የእንዴናው ገዢ መኮንን ነው። ልጅ አልነበረውም። ይህን ቅዱስ ልጅ እስከ ሰጠው ድረስ ጌታችንን አዘውትሮ ይለምነው ነበር። የቤተ ክርስቲያንንም መጻሕፍት አስተማረው። ከታናሽነቱ ጀምሮ ንጹሕ ሆነ። ለራሱም ሥርዓት በመሥራት በቀን መቶ እንዲሁ በሌሊትም መቶ ጸሎታትን ይጸልያል። ጥቂት ባደገ ጊዜም ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልፈቀደም። ነገር ግን ከእርሱ በኋላ የተወለደች ሴት ልጅ ነበረቻቸውና እርሷን ከአርያኖስ ጋር አጋቧት። አባቱም ከሞተ በኋላ ለስደተኞች የእንግዳ መቀበያ ቤት ሰርቶ ስደተኛውንና እንግዳን መቀበልን ጀመረ። ከዚህም በኋላ የጥበብ መጽሐፍ ተምሮ ሐኪም ሆነ። በሽተኞቹ ሁሉ ወደ እርሱ ይመጣሉ፣ እርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጣኖስም በካደ ጊዜ አሪያኖስ ስለ ሹመቱ ከንጉሡ ጋር ተስማምቶ ሰማዕትነትን የሚያሰቃያቸው ሆነ። ይህ ቅዱስም ሰማዕት ለመሆን ይተጋ ነበር። ወደ ፍርድ አደባባይም ሄዶ አሪያኖስን፣ ንጉሡንም፣ አለቆቹን ሁሉ ረገማቸው። ጣዖታቱንም ሰደበ። አሪያኖስም ስለ እህቱ በእርሱ ክፉ ሊያደርግበት አልቻለውም። ወደ እህቱ ላከው እንጂ እርሷም ከመታሰር አዳነችው። ከአሪያኖስም በኋላ ሌላ መኮንን ተሾመ። የዚህ የቅዱስ ቆጦሎስን ዜና ነገሩት። ጭፍራ ልኮ ወደ እርሷ አስመጣውና በእርሱ ላይ በመቆጣት ለአማልክት ካላጠንክ ይህ ካልሆነ ጽኑ ሥቃይ አሰቃይሃለሁ፣ አለው። ቅዱሱም እኔ ለረከሱ አማልክት ዕጣን አላቀርብም ለክብር ባለቤት ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ ንጹሕ መሥዋዕትን አቀርባለሁ እንጂ ብሎ መለሰለት። በዚያን ጊዜም መኮንኑ ተቈጥቶ በየአይነቱ በሆነ ሥቃይ እንዲያሰቃዩ ታዘዘ። የእግዚአብሔር መልአክም ወደ እርሱ መጥቶ ይፈውሰው ያጽናናውና ያረጋጋው ነበር። ጌታችንም በእጆቹ ታላቅ የሆነ ድንቆች ታምራትን አደረገ። ማሰቃየቱ በሰለቸው ጊዜ በሰይፍ ራሱን ይቈርጡት ዘንድ አዘዘ። የሰማዕትነትንም አክሊል ተቀበለ። ቤተሰቦቹም ገንዘው በመልካም ቦታ ኖሩት። ከሥጋውም እጅግ ብዙ ድንቆች ታምራት የሚታዩ ሆነ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። አባ ሄሮዳ ሰማዕት። በዚህችም ቀን ስብስጣ ከሚባል አገር አባ ሄሮዳ በሰማዕትነት አረፈ። ከከሃዲ ዲዮቅልጣያኖስ በክርስቲያን ወገኖች ላይ የስደት ወራት በሆነ ጊዜ ይህ ቅዱስ አባ ሄሮዳ ከሕፃንነቱ ጀምሮ እግዚአብሔርን ይፈራ ነበር። በአንዲት ሌሊትም በአልጋው ተኝቶ ሳለ እርሱም ስለ እግዚአብሔር ፈቃድ በማሰብ በኃላፊው ዓለም ውስጥ መኖር ምን ይጠቅመኛል? በከበረ ወንጌል የተናገረውን የጌታ የኢየሱስ ክርስቶስን ቃል ይህን ዓለም ያልካደ ሊያገለግለኝ አይችልም ያለውን ሰምቻለሁና፣ አሁንም ተነስቼ እጄ በክብር ባለቤት ክርስቶስ ስም ደሜን አፈሳለሁ አለ። ይህንንም በልቡ ሲያስብ እነሆ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የከበርክና የተመሰገንክ ሄሮዳ ሆይ ሰላም ላንተ ይሁን። አትፍራ፣ እግዚአብሔር የክብር ዙፋን አዘጋጅቶልሃልና፣ እኔም የመላእክት አለቃ ሚካኤል ነኝ። እኔም ወደ ፍርድ አደባባይ ከአንተ ጋር እሄዳለሁ በከበረ ስጋህም ላይ ምንም የሚበረታብህ የለም ብሎት ሰላምታም ሰጡት፣ ወደ ሰማይ አረገ። ከዚህም በኋላ ብፁዕ አባ ሄሮዳ ወደ ምዕራባዊ ሀገር ወጣ። ፊቱንም ወደ ምሥራቅ መልሶ እንዲህ ብሎ ጸለየ። ልዩ ሦስት አንድ አምላክ ሆይ ጌትነት፣ በረከት፣ ክብር ገንዘብህ የሆነ ለአንተም ለብቻ ስግደትና አምልኮት የሚገባ የተሳልኩትን እስከ ምፈጽም ታጽናናይ ዘንድ እለምንሃለሁ። ይህንንም ብሎ ወደ ፍርድ ሸንጎ ሄደ። እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ክርስቲያንስ ሆነሃል? አገርህ ወዴት ነው? አንተ ማነህ? ስምህስ ማነው? ወገንስ ነው ምንድን ነው አለው። የከበረ ሄሮዳም በብህን ሳ አውራጃ ስብስጣ ከሚባል አገር ነኝ። ከልጅነቴ ጀምሮ ለምድራዊ ሟች ለሆነ ንጉሥ ሳገለግል ኖርኩ እንግዲህ ሕያው ለሆነ ሰማያዊ ንጉሥ አገለግላለሁ ብሎ መለሰለት። ሉኪያኖስ መኮንንም ብዙ ገንዘብ ሰጥቼ ከጭፍሮቹ ሁሉ በላይ እጅግ ከፍ ከፍ አደርግ ዘንድ ለአማልክት ለአጵሎንና ለአርዳሚስ ለመሰዋት ተዘጋጅ አለው። ቅዱሱም እንዲህ ብሎ መለሰለት፣ ልብ የሌለህ ደንቆሮ ሆይ እምነቱን በሰው ላይ ላደረገ ሰው ወዮለት፣ ግን እምነቱ በእግዚአብሔር ላይ የሆነ የተመሰገነ ነው የሚል በቅዱሳት መጽሐፍ ተጽፏል። እኔም ለረከሱ አማልክት አልሰዋም፣ አለኝታዬ እግዚአብሔር ስለሆነ ለእርሱ ብቻ ሰዋለሁ። ያን ጊዜም መኮንኑ ተቆጥቶ እንዲገርፉትና እሾህ ባላቸው በብረት ዘንጎችም እንዲደበድቡት ደሙ እንደ ውሃ እስኪፈስ ድረስ እንዲያሰቃዩ ታዘዘ። ጌታችንም በመልአኩ እጅ አጽንቶ አዳነው፣ ጤነኛም ሆነ። ሕዝቡም ይህንን ድንቅ ታምር ባዩ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ቁጥራቸውም ሰላሳ ሺህ አምስት መቶ ነው። መኮንኑም ማሰቃየቱን በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። እነሆ ጌታችን ኢየሱስ ክርስቶስ ተገለጸለትና እንዲህ አለው፣ ብፁህ ሄሮዳ ሆይ ሰላም ላንተ ይሁን። አትፍራ፣ እኔ የፈጣሪ ክርስቶስ ነኝ። እነሆ መቀመጫህን ከቅዱሳን ጋር በሰማያት አዘጋጅችልሃለሁ አለው። በእውነት ነግረ አለው። በመታሰቢያ ቀን መከራ ድካምህን አስበው መሥዋዕት ለሚያቀርብ ለድሃ መጽዋትን ለሚሰጥ በእንስሶቹ ውስጥ እርባታ ይሆናል። በቤቱም የተባረከ ልጅ አይታጣም። ሰይጣንም በእርሱ ላይ በሥራውም ሁሉ ላይ ሊበረታበት አይችልም። የገድልህን መጽሐፍና ስምህን የሚጽፈውንም እኔ በሕይወት መዝገብ ስሙን እጽፋለሁ። የዕዳ ደብዳቤውንም እደመስሳለሁ። ደግሞ በችግር በመከራ ውስጥ ስምህን ጠርቶ የሚለምነኝን ከመከራው ሁሉ እኔ አድነዋለሁ። መታሰቢያህንም ለሚያደርግ ሁሉ በደሉን ሁሉ ተውለታለሁ። ሰላሜም ካንተ ጋር ይሁን። ይህንንም ብሎ መድኃኒታችን ከእርሱ ዘንድ አረገ። የከበረ አባ ሄሮዳም ፍጹም ደስታን ተደሰተ። ተጋድሎውንም በሚፈጽምበት ጊዜ በዚያ ወዳሉት ሕዝብ ተመልሶ ከውስጣቸው እግዚአብሔርን የሚፈራ ሰው ያለ ከሆነ ሥጋዬ በጎ በረከትን እስከሚያደርግለት ድረስ ሥጋዬን ወስዶ በእርሱ ዘንድ ያኑረው አላቸው። ያን ጊዜም አንገቱን ዘረጋላቸው። በሰይፍም ቆረጡት። የምስክርነትም አክሊልንም በግንቦት ወር በ25 ቀን ተቀበለ። ከሶስት ወር በኋላም ዘመዶቹ መጡ፣ ሥጋውንም ወሰዱ። ተሸክመውም ወደ ሀገሩ ስብስጣ አድርሰው ባነጹለት ቦታ ኖሩት። ከሥጋውም ታላላቅ የሆኑ ድንቆች ተአምራት ተገለጡ፣ ለድውያን ፈውስ ተገኘ። ለእግዚአብሔርም ምስጋና ይሁን። እኛንም በአባ ሄሮዳ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በላኖስ ኤሎንትራን ራምኔሳ መቶ ሐምሳ ሰማዕታት ቁስጠንጢኖስና ሄላም። በዚችም ቀን የክብር ባለቤት ጌታችን የዮሴፍን በትሮች ባረንጓዴ ቦታ ላይ ተከለ ወዲያው ዛፎች ሆኑ። ደግሞ የከበሩ በላኖስ ኤሎንትራን ራምኔሳ 150 ሰማዕታት ቁስጠንጢኖስና እናቱ ሄላም መታሰቢያቸው ነው በረከታቸው ከእኛ ጋራ ለዘላለሙ ትኑር አሜን።